ስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድና የተወደዳችሁ ያሉ የገና ነው የቅዱስ የሉ እግዚአብሔር ልጆች የእናቱ የእናታችን የመቤታችን የቅድስት ድንግል ማርያም የቃል ኪዳን ስጦታዎች የቅዱሳን መላእክት፣ የቅዱሳን የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት፣ የአበው፣ የደናግላን፣ የደጋግመ መነኮሳትና አባቶች አክባሪዎች ወዳጆች እንኳንም በለቱ ታስበውና ተከብረው ለሚውሉ አመታው እና ወርሃ ቅዱስ አንባል መታሰቢያ ያለት በሰላም በፍቅር በአንድነት አደረሳችሁ አደረሰን፣ አሜን። ወደ የህተ ማርያም ዩቱብ ቻናል ተከታታዮች ወደ ክብራን እህት ወንድሞቼ እንዴት አላችሁ? እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ሼር ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማስታወስ ያክል ነው። ዛሬ አጠር ያለች ግጥም ወደ እናንተ ይዤላችሁ ቀርባለሁ። እንደተለመደው ርዕስ ሱሪውን አውልቂ የተሰኘ ግጥም እነሆ። ሱሪውን አውልቂ፣ ሱሪውን አውልቂ ምን ያደርግልሻል? የሴትነት ክብርሽን ያዋርድብሻል። ቀሚሱን ልበሽ፣ እርሱ ይሻልሻል። የሴትነት ማዕረግ ውበት ይሰጥሻል። ያልተፈቀደልሽን እህቴ ይለብስሻል። በይ ሱሪውን አውልቂ። የሴት ልጅ ልብስ ቀሚስ ነው። ሱሪማ እኮ የወንዶች ልብስ ነው። ሴት ሆነሽ ሳለ ወንድ ነኝ ማለትሽ እህቴ ለምን ነው? ኃጢአት እንደሆነ ይህንን አታውቂም? ሴት የወንድ ልብስ አትልበስ ያለሽን ቃሉን አልሰማሽም? መመነቃቀሩ ይቅርብሽ እህቴ፣ ቀሚሱን ልበሽ እሱ ያምርብሻል። የሴትነት ክብርሽን ይጠብቅልሻል። ቀሚስን ለብሰሽ ስትጎናጽፊ ውበትሽን እዩ ማንም አያክልሽ። የሴትነት ለዛ ያለው በቀሚስ ነው። ሱሪማ መልበስሽ መልክሽን ቀየርሽ እንደማለት እኮ ነው። የሴት ልጅ ልብስ ቀሚስ ነው። ሱሪማ እኮ የወንድ ነው። ቀሚሱን ልበሽ። ስህተት ሰርተሻል። አምላክሽ የመወደውን አንቺ አድርገሻል። ቀሚስ ልበሽና ከርፋፋ ይበሉሽ። ተጎናጽፊና የአጋንንት ዝንቦች ይቅርሳ አይከቡሽ። የሴት ልጅ አካል ይሸፋፈናል። የተላጠ ሙዝ ማንገስቶ ይበላል። የሴት ልጅ አካል ይሸፋፈናል። የተላጠን ሙዝ ማንገስቶ ይበላል። አትገላለጭ። አካልሽን ሸፍኚ፣ ክቡር ገላሽን አንሽዋ አታርክሼ። አትገላለጪ፣ አካልሽን ሸፍኚ፣ ክቡር ገላሽን አንሽዋ አታርክሽ። ሱሪውን አውልቂ ምን ያደርግልሻል? የሴትነት ክብርሽን ያዋርድብሻል ቀሚስ ሁሉ እሱ ይሻልሻል። ውድ ክብራን የህተ ማርያም ኢትዮፕ ቻናል ተከታታዮች፣ ውድ ክብራን እህት ወንድሞቼ ጊዜያችሁን መስዋዕት አድርጋችሁ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ሼር ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ጥያቄም ካላችሁ በኮሜንት ማስቀመጥ ትችላላችሁ፣ እንዲሁም በግል ማድረስ ትችላላችሁ። ሀሳብ፣ ምክር፣ አስተያየት፣ ተግሳጽ ካላችሁ መቀበላለሁ። ሼር ላይክ፣ ሰብስክራይብ አድርጉ። እነሆ የለቱ ግጥም በዚህ ተፈጸመ። ሰላማችሁ ዛ ቸር ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።